ራይዜድዬ እርጥብ እግር እግር የቀረ የለም ነው ብለሽ በቃ የቀረ የለም። እግዚአብሔር ይስጣት። እግዚአብሔር በወጣላ በወጣ የተካላት አሚን፣ አሚን፣ አሚን።

መማር ወደ እነሱ የሄድሽ ነው? ወደ እነሱ የሄድሽ ነው? መልካም ጉዞ የኔ እናት። ወደ እንትን ነገ እሄዳለሁ፣ ወደ ኳሱ። ተከበናል፣ ተከበናል፣ ተከበናል። በቀደም እኮ ታች እኮ እየጻፉ ነበረ። አአአዬ እቃእንዘተለምንግን መማር ለምን ግን ለእኛም ለእኔ፣ ለራጁ፣ ለዙፋኔ ለምን ምን አደረግናችሁ እኛ? ለምን ቻሌንጅ አስገብተው ለምን አያደርጉልንም? ለኛም ቻሌንጅ ተሰጥቶ ማርያምን አት እንዴት አትነግሪኝም? እንዴት የማልሰራልኝ? ኧረ ቆይተዋል። ሰርተውበት ሰርተው፣ ተሰርተዋል፣ ተሰርተዋል። ሀቢባራ ሰርተዋለች፣ ሰርተዋለች። ብዙ ሰው ሰርቶልኛል። ለሻን ሰሞኑን በጣም ውክብክብ ያለ ሰዓት ነበር። ለዛን ሰሞኑን ምንም ብዙ እያየሁ አልነበረም። ዝም ብዬ እንደዚህ ላይቭ አልፎ አልፎ እገባለሁ ወጣለሁ። አዎ የኔ የኔ የራጁ የራጁ ሰርቻለሁ። አዎ አብነት፣ እነ ማስተር አብነት፣ ወንድም ካሌብ ምናምን ለምን ገብተው እኛም ለምን ወረቀት አንይዝም? ራጁስ ለምን የራሷ ነገር ለምን እንትናትልኝ ሰዶ ምን እናደርጋለን መሰለሽ አንድ ቀን ፕሮግራም እናያዝና ቻሌንጅ ያላችሁን በሙሉ እዛው ላይ በቀላል አንድ ቀን ቻሌንጅ ሁላችሁን የሚደረጉት ሆኖ ይጋሁና አካውንታቸው እንዳየ ለምን ፎሎ አናስደርጋችሁም ሰብሰብ ብለን አይደል አዎ